ቀጭን ፍቅር። ቀጭን ፍቅር። ባለፈው ሳምንት በጣሴ ሞት። ቀበሯ፣ እንደ እኔ ገንትራኗ፣ እኛም ነቅተናል ያለችው ታዲያስ ነው እኮ። ቀበሮ እኮ አንተ ነህ። አንተ ደግሞ ይጭ ስበዛ። ቀልዱን ተወውና ባለ አራት ነጥብ የአቋም መግለጫ ገድሉ ላይ እያወጣሁትን ጸጥ ብለህ ከዚያ በፊት የሚጠጣ ነገር እንዘዛ። ደስ ያለ ንዘዝ። ዛሬ ጋባዥ እኔ ነኝ። ጣሴ ተመስገን ፈጣሪ። ባለ ሁለት ነጥብ መግለጫዬን በቅድሚያ አዳምጠህ ሂድ። ጣሴ ታገስ እባክህ። እሺ ፍጠን ፍጠን። በጣሴ ሞት አንደኛ ሳምራይትና እኔ የምንተዋወቀው ገና ዩኒቨርሲቲ ተማሪ ሆና ሲሆን፣ ምን ምን እያፈነዳሁት ነው። አታቋርጭኝ ትባክሽ። ፍንዳታው እንዳይጎዳኝ ፈንጠር ልበል። ሻበላንተ እንደ ልጅ ሆነ ፍቅር እየሰጠ ጡረኝ አሉ ሳምሪ ወይ ወይ። እሺ ቀኔ ጌታ እየተጫወተን አይደለም እንዴ? አይደለማ እንዴ። መከባበር የሚባል ነገር አለ። ይሄ ቀልድ ሲደጋገም ይለመዳላ። አባጭ ኮኒ ደራሲ ተስፋ ይሽመልስ ተዋንያን ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው ሜሮን ጌትነት፣ ሄለን በድሉና ጀንበር አስፋ። ቀጭን ፍቅር ክፍል አርባ አሁን ይቀጥላል። ምንድን ነው? ምንድነው ምኑ ይሄ ይሄ ምንድነው እያልኩ ነው፣ ወንድም። አላነበብኩት፣ ስለዚህ ጥያቄህን መመለስ አልችልም። በሁለት ወር ልዩነት ሁለት የማስጠንቀቂያ ደብዳቤ ትጽፍብኛል እንዴ? አንተ አነሰኝ እያልክ መሆን አለበት። ስልጣንን ተጠቅመህ አጠቃኝ ማለት ነው አንተ። በጣም ጥሩ ጥያቄ ነው። ስልጣንን ተጠቅሞ ማጥቃት ማለት አላግባብ በስሜታዊነት በጥላቻ ወዘተ። አልሰማ አልሰማህም፣ ባከ ወደዚያ አልሰማህም። ያንተን የቋንቋ ድሪቶ የሚሸክምበት ጭንቅላት የለኝም። እሺ ጭንቅላት የለኝም ማልክ፣ እውነት ብለሃል፣ ሰናይ ተናግረሃል። በትክክል ጭጭሽ ወደ ተሰማኛለ እኔን አብገነ እንደ ሳክብኝ አንተን በተራጨ ጓራ ደም እስኪያዘንብ በንዴት ትኮማተራለች። መቼ ይሆን ባክ? ዛሬም ዛሬም ሊሆን ይችላል። ውጣ! ውጣ ከቢሮ! ያው መልስ ካልሰጠኝ አልወጣም። አልወጣ! ምን አጥፍቼ ነው ለሁለተኛ ጊዜ የማስጠንቀቂያ ደብዳቤ ጻፍክብኝ? ጥያቄም በአግባቡ በደብዳቤ ማቅረብ ትችላለህ። አሁን ውጣ! ኦ ሎርድ! አልወጣም፣ አልወጣም፣ አልወጣም፣ አልወጣም። ጆሮውን ይዤ አስወጣሃለው። እምቢ ካልክ ጥበቃዎችን ጠርቼ እንደ ወጠጤ ፍየል እየጎተቱ ያስወጡሃል። ለምን የማስጠንቀቂያ ደብዳቤን ልጻፍክብኝ? የመናገር ግዴታ አለበች ጣሴ ሞት እውነት ነው የምሰማው? ጣሴ ትልቅ የሰዋሰው ግድፈት የምሰማው እውነት ነው ወይ እንጂ እውነት ነው የምሰማው አይባልም። ጠቅላላው የትምህርት ቤቱ መምህራን እኮ ገድሉና አዳም ሊጋደሉ ነው ብሎ አቆልቁሞ እየጠበቀ ነው። አትለኝ ጣሴ ይሞት። ጣሰው አዳም ስልጣኑን ተጠቅሞ ሲያጠቃኝ ዝም ማለት ነበረብህ። ቆይ ቆይ ቆይ ቆይ እውነት የቅጣት ደብዳቤ ጻፍክበት እንዲ አዳም? አዎ ግጥም አድርጌ ጽፌበታለሁ። ኮንግራ ገድሉ ምን ጣሰው ጭራሽ ስቀጣ ኮንግራት ልኛለህ? ማለቴ አይዞህ ማለቴ ነው። ጣሴ ይሙት ገድሉ፣ አሁን ቢሮ የለቀ ጥፋ ውለቅ በል። ገላልባል አዳም፣ እኔ ሳሎን አንተ በቅርቡ እንደ ብናኝ በነት ትጠፋለች በለው። ኧረ በጣሴ ሞት ነገሩን አረጋጉት እንጂ ከዚህ በላይ አልታገስም። ቢሮ ለቀ ካልወጣ እየገፈጠርኩ አሽቀነጥራለሁ። ለጥያቄ መልስ ካልሰጠኝ ንቅንቅ አለ። እባካችሁ በጣሴ ሞት ቁጭ በል አንተ። እባካችሁ ሰው ምን እንካ። ጣሴ የጻፈብኝን ደብዳቤ አንብቦ። ለመምህር ገድሎ የመጨረሻ ማስጠንቀቂያ በተደጋጋሚ የትምህርት ቤቱን የሥነ ምግባር ደንብ ሲጥሱ መቆየቱ ይታወቃል። ጣሴ እኔ አሁን በተደጋጋሚ አንብበው። ጣሴ ዝም ብለህ አንብበው። እሺ እሺ። ብዙ ጊዜ በቃል ተመክረው የማስጠንቀቂያ ደብዳቤ ተጽፎሎት ሊቀየሩ አልቻሉም። ቀጥል ጣሴ። ጭራሽ ይባስ ብለው። ጭራሽ ይባስ ብለው። ቀጥል። አለማፈር እኮ ነው የሚደንቀኝ እኔ ምን አጠፋው? ገርሉ፣ አንተን ሳይሆን ይሄ ጠላቴን ነው። እባክህ ጠላቴን፣ እኔ ለአንተ ጠላት፣ ለአንተ ርዕሰ መምህር አዳም ለአንተ ለተልካሻው ጠላት። ይህ ባዶ ጉራ፣ ባዶ ጉራ ብቻ። በጣሴ ቀጥል፣ ጣሴ ቀጥል። ጭራሽ ይባስ ብለው ክፍል ውስጥ አንድ ተማሪ ጥያቄ ሲጠይቆት ምን እንደ ርዕሰ መምህር አዳም ነገር ትፈትላለህ፣ ጥያቄህን በቀጥታ አቅርብ ሲሉ መሳለቆት በበቂ ምስክር ተረጋግጧል ብለሃል ገድሉ? አዎ በደንብ ብያለሁ። ከዚህ በኋላ አንድ ጥፋት ብታጠፋ በቀጥታ የስንብት ደብዳቤ ደርሷል። ቆይ ተማሪ ጥያቄውን በቀጥታ ማቅረብ አቅቶ ሲንዘባዘብ መገሰጼ ጥፋት ነው? እንዲ እንደ ርዕሰ መምህር አዳም ነገር ትፈትላለህ። አይገርምህም ጣሴ ክፍል ውስጥ ተማሪዎቼ ፊት እኔን እኔን ይሄ ተራ ሱሰኛ። ጣሴ ይሙት፣ የስንብት ደብዳቤ ብጽፍለት አይፈረድብም። አስቤ ነበር። ምን ምን አስቤ ነበር? ከዚህ ብትባረር ጎዳና ለጎዳና ጸጉርን አንጨፍረህ ጫትህን ታቅፈህ ሕፃናቶች ገድሉ እብዱ ገድሉ እያሉ ሲጫወቱብት አየኝና ታውቁት እንደው ታየኝና፣ ብትል። የሳምሪ ጭላ ያለውን ክብ ጥቁር ጠባሳ አይተው ታውቃለህ አዳም? ሳምሪ ጭኗ ላይ ምንም አይነት ጠባሳ የለባት፣ በጣሴ ሞት። አዳም ግድ የለም፣ ግድ የለም። በደንብ ፈልገው። ምኑን? የሳምሪን ክብ ጥቁር ጠባሳ። በዛ ላይ ሰውነቷ ቀይ ስለሆነ ብዙም ሳትለፋት አገኘዋለሁ። አይዞህ። ጣሴ ይሙት እኔ ምንም አላውቅም። እቺ እዚህ ግቢ የማይሏ ተራሴራ ናት፣ ከተራ ሰው የመነጨች ተራሴራ። ገባ ገብቶኛል አንተስ ገባ ከገባኝ ቆይቷላ አታጃጅለኝማ ነቄ ነኛ አሁን ቢሮውን ለቅቄልህ መውጣት እችላለሁ ግን በድንገ ካገኘኸው ሰላም በልልኝ እሺ ናፍቀኸኛል ብለህ ሳምልኝ አደራ ማንን የሳምሪ ቀይ ጭላይ ያለውን ክብ ጠባሳ በጣሴ ሞት ጣፋጭ ጭላይስ ምን ምልክት አለ ስደርስበት እነግራለሁ። በሉ ቻው ቻው። ይህ መሰሪ ያለው ገብቷል? ጣሴ በደንብ ነ ማለቴ አልገባኝም። አየህ፣ የዋሰው ጅልሰው የነገሩትን የሚያምን ሰው ቢያገኝ ባልና ሚስት ያፋታል። ግጥም አድርጎ ነ እንዲህ፣ የሳምሪ ቀይ ጭን ላይ ያለውን ክብ ጠባሳኮ ነው ያለው። በጣሴ ሞት ቢልስ ቢያወራስ ቢዘላብድስ ወዘተ ማን ይሰማዋል? አንተ ማለቴ እኔ ማለቴ ማንም አይሰማውም። ጣሴ ገድሉና እያጎ አንድ ናቸው። አንድ አንድ። እኔና ኦቴሎ ግን የተለያየንን፣ በጣም በጣም እንጂ በጣሴ ሞት። ምን ነው ቀይጭን ሲል አያፍርም ጣሰው። እኔ ንቄ ትቼዋለሁ። ንቅህቶ የጣፋጭን ላይ ስደርስበት እነግርሃለሁ ብሎ አሾፈብኝ እኮ። በጣሴ ሞት ንቀቶ። አዳም ዛሬ ጣፋጭን አግኝቻት፣ ጆሮዋ ፉል እስኪሆን ልነግራት እፈልጋለሁ። ቻው። ግድሉ የኔን ሳምሪ። አይደረግም፣ አይሆንም፣ አይሞክርም ይሄን ፍቅር እያሰብኩ ደወልክ። አሁኑኑ መገናኘት አለብን። ምሳ ከጋብዝከኝ ነዋ። ምሳ እሺ፣ ግን አሁኑ ቤት እንገናኝ። በቃ ሺ ከሀያ በኋላ ደርሳለሁ። ጥሩ

እና ሳመኝ እንጂ አላሰኘኝም እ ምግብ ብላ ወይም ደግሞ ቡና ጠጣ አላልከውም እኮ። ገብቶኛል። ጣፋጭ ያልኩት ገብተዋል። እና ሳመኝ እኮ ነው ያልኩ አላሰኘኝም ማለት ማይ ጋድ ገድሎ የሆነ ነገር ሆነ ሀል አይነት ቀልቷል። ጣፋጭ ትውጅኛለሽ በጣም ነው አገድሉዬ በጣም። እንዳው ምን እያሰብኩ እንደመጣ ታውቃለህ? ምንድን ነው በለኛ። እሺ፣ ምንድን ነው ምን አለበት? ብላክ ሌብል፣ ሺቫስ ተኪላ፣ ምናምን ምናምን በሆንኩና ገድሉ፣ በመለኪያ አስቀድቶ በዋንሻት ዋጣው ያደረገኝ እያልኩመኛለሁ። ጣፋጭ፣ ያልገባሽ ነገር አለ። በዋንሻት ዋጥ የተደረገ ብላክ ሌብል፣ ሺቫዝ ተኪላ፣ ምናምን ምናምን ቶሎ አናት ላይ ይወጣል። ያውጣኛ ምንጣጣለሁ እንዴ! ፍቅር ካላሳበት ካላነጫነጨ ምኑን ፍቅር ነው? ጣፋጭ አሁን ትንሽ ማረፍ ፈልጋለሁ። ዋራ ፈንገሉ ምን ሆነሃል? ምንም አልሆንኩም። በጣሴ ሞት ሰው አየን አላየን ብላችሁ ከምትሸማቀቁ ለምን ፍቅራችሁን ይፋ አታውጡትም? አስበናል። ጣስዬ ጣሴ በደንብ የምታውቀኝ ይመስለኛል። ስምን እንጂ ማንነትን አላውቅም አሁን አሁንማ ስምህ ራሱ ስምህ እንደሆነ እየተጠራጠርኩ ነው። ጣሴ በደንብ ታውቀኛለ። ጓደኛ የፈቀራትን ሴት የማልነጥቅ ጓደኛዬም ፍቅሬን ሲነጥቀኝ የማላስነጥቅ የሞራል ሰው እንደሆንኩ ታውቃል። ጭቅጭቅ ምናም ምናምን አያስፈልግም። በጣሴ ሞት እኛን ነው። ሄሄሄ ጣፋጭ፣ ይኸው የቀጠርንሽ ለምግብ አብሳይነት እንደሆነ የረሳሹ ይመስለኛል። ሰርቫንትንሽ። አቅምሽን ወቂ ማለትህ ነው አደለ? በቃ ታበዣለሽ፣ ጣሴ ይሙት። ልክሽን ካልነገሩሽ ነቅ ያልላልሽ። ጣሴ እኔን ለካ አትወደኝም። ገድሉ ጣፋጭ አለቀሰች። እቅፍ አድርገህ አባብላታ። ጣሴ እኔን እኔን ሰርቫንት ለካ ውሸት ነው ወድሻለሁ፣ ምናምን ምናምን ስትለኝ ኖር እኮ። በጣሴ ሞት አታልቅሽ ይኸውልሽ ነይ ነይ ነይ በጆሮሽ ልንገርሽ። ሰርባንት ነሽ አልከኝ ጣሴ? ጠጋቢያ ልንገርሽ ቆይ። ኦ ሎርድ ኦሎ እንዲህ ጣሴ፣ በደምብ አቅፍ አድርገህ አባብላት እንጂ ቀፋት። እንዲህ አታልቅሽ። በቃ እቁሽ አንነ ከኝ ጣሴ ዊሽ። ጣፋጭ አትቀይምኝ፣ ስለምወድሽ ነው የተቆጣውሽ ማለት በእህትነት ስለማፈቅርሽ ነው። በሎ በሎ ይኸው ላችሁ ተቃቅፈው ቀለጡ። እሰይ እሰይ! አቤት አቤት! ሲያምርባችሁ፣ አቤት ስታምሩ! ጣፋጭ ይቅርታ ካላደረግሽልኝ

ወንድም የሚለውን ቅጥያን ተወው። ለምን ወንድም እንደሆንኩ ስለሚታወቅ ማለቴ ነው። ይልቅ መልካም የፍቅር ጊዜ ሆንላችሁ። ግቡ ወደ መኝታ ቤት። ጣሴ፣ ቀናት ቅናት እየተጫወትክ ነው እንዴ? እኔ ጣሴ ነኝ በወንድሜ በገድሉ የምቀናው። ሎርድ አጀክቲቭን ቶ የቱን አጀክቲቭ? ወንድሜ የሚለውን ቅጥያ ተወው እባክህ። እኔ ጣሴ እንደ አንተ ተንኮለኛ አይደለሁም። ጭቅጭቅ ምናም ምናምና ወይ ጉዴ! እኔ ደግሞ የዋዛ ቀሽም ነኝ። የቀጠራችሁኝ ለምግብ አብሳይነት እንደሆነ ረስቸው። እናንተን ይላለው ጣፋጭ ሙድ መያዝሽ እንዳይሆን እኔ ላይ። ጣሴ ሙት አይደለም። ወይኔ ዛሬ ኦሎድ ጣሴና ጣፋጭ ትዳር ይዛችሁ እንዴት በደስታ እንደምትኖሩ ብቻ ባየሁ። አቤት፣ አቤት፣ አቤት፣ አቤት ፓ ፓ ፓ! እንዴት በደስታ እንደምንኖር ስታስብ እንባ መጥቶ ግጥም ይላል። አረ፣ አስዌር ጣፋጭ አትመጥነኝ። አዲስ አበባ በየዕለቱ ቆንጆ ተዘርቶ የሚበቅልባት ትልቅ የውበት እርሻ ሆናለች። ጣሴ አትዋሽ። አይስዌር እዚህ የውበት እርሻ ውስጥ እየኖርሁ ጣፋጭን ላፈቅርም ሆነ ልመኛት፣ አረ በጭራሽ አልችልም። ወደ አዳምና ሳምሪ ከቻሉ በሉ፣ እኔ ትንሽ አረፍን። በል ቻው ቻው። ገሉዬ ቆይ አንዴ አንዴ ላናግረው። ሳምሪ እንኳን ወደዚህ አብረው በጋራ የሚኖሩ ባለጋራ መምህራን ቤት በሰላም በጣሽ። አመሰግናለሁ። ጣሴ ላደረግከው እጅግ በጣም ነዛሪ እምቅ ርቱ ንግግርህ አድናቆቴን እንገልጽ ፍቀድልኝ። ፈቅጃለሁ። አብረው በጋራ የሚኖሩ ባለ ጋራ መምራን ቤት እባክህ ጣሴ በድጋሚ ለንግግርህ አድናቆቴን እቸር ዘንድ ፍቀድልኝ። አድናቆትን ትቸር ዘንድ ፈቀድኩልህ። ባባዬ እየሸትሙት ቅስታዚ ግመች ነው። ቀልድ ሳቅ የምትጨርሰው፣ በእናት አይ ሳምሪ፣ ላለማልቀስ ብዬ ነው መዘላብደው። ሳምሪ ላለማልቀስ፣ ለማን ለምን ብለህ ነው የምታለቅሰው? ጣፋጭና ገርሉ ተቃቅፎ ተኝተዋል። የት ገርሉ? መኝታ ቤት ሄጄ ጎትቼ ነው ማላቀቃት። ሳምሪ አያገባሽ እንዴ ጣፋጭ። ኮቴናት አዳ ከማየውን ሰው ጋር ስትጣበቅማ፣ ሄጄ ማላቀቅ አለብኝ። ገድሉ በዋዛ የሚለቅ ማስቲሽ መስሎሻል? በደንብ ንገርልኝ ጣሴ። እሺ ነፍሴ። አይባልም ጣሰው ነፍሴ፣ አንጀቴ ምናምን የሽንገላ ቃላት ናቸው። አልኩህ እኮ ረስቸው ነው ነፍሴ ማለት ማን። እውነት አሁን ጣፋች ከገድሉ ጋር መኝታ ቤት ውስጥ ናት? ጣሴ ይሙት። ምን እያደረገች? ጭኗ ላይ ያለውን ልዩ ምልክት እየፈለገ ጣሰው። ለሳምሪ ያልነገር ካትም ዲአዳም ቀይ ጭንሽ ላይ ስላለው ክብ ጠባሳ። ጣሰው በማይመለከት ጉዳይ ገብታ አትፈትፍት። ይቅርታ እጭ እኔ ደግሞ እንደ መፈትፈት አይታክተኝም የኔ ጌታ። ጭንሽ ላይ ያለው ክብ ጠባሳ እኮ ነው ያለኝ። ሳምሪ መኝታ ቤታችንን ዘግተን የምንናገረው አንድ ብርቱ ሚስጥር አለ። ወይኔ ጣሴ ወይኔ! ገርሉ ጣፋጭ ወይዬ፣ ታስዬ አልጨረሳችሁ? ምኑን ታስዬ? እንጃባሽዬ፣ ፈጣጥዬ አስጠላሽኝዬ። አትነግራኝም ምኑ የዋዛ አይነ የትራፊክ ስቶፕ ላይ ትመስሏል ምስል እባክሽ ከጣሴ ጋር ታጣይኛለሽ ከጣሏ እንደውም ከዛሬ ጀምሮ ጣፋጭና ጣሴ ስትጋቡ ማየት ነው የምፈልገው ምናምን ምናምን እያልክ ገተታ የምታበዛውን ነገር ታቆሙ አንቺን እኔ ላይ ማን እንደላክሽ ልንገርሽ ፍቅር እኔ ላክ ፍቅር ፍቅር ፍቅር ፍቅር ይዞኛል፣ ወይኔ ገድሉ ገሉ ምን ይሻለኛል? ጣፋጭ ካልወጣሽ እኔ ጥየሽ ሜዲ ነሽ። ቆይ አንተ ግን ፍላጎቴን በግልጽ ስለተናገርኩም አደለ አንደርማይን ነገር ያደረግከኝ። እኔ ሌላ ፍቅረኛ አለችኝ፣ ልረሳት የማልችል ልለያት የማልችላል እሷ የሌላ ወንድ ናት። ኦ ሎርድ በቃተኝ። ጣፋጭ እባክሽ፣ እኔ ከአንቺ ጋር እቃ እቃ የምጫወት ሰው አይደለሁም። ገድሉ አትመናት፣ ሙድ ልትይዝብህ ነው እንኳን ምናሽ ምናሽ ጣፋጭ ምን እንኳን ማንን ኧረ ማለቴ እንኳን አደረሰ ጣሴ ለምኑ ዛሬ እኮ የመጨባበጥ ቀን ነው ገድሉ እፈልግሃለሁ ካንተ ጋር ማውራትም እፈልገው ነገር አለ መምህር ገድሉ ከአገልግሎት መስጫ ክልል ውጭ ናቸው። እባክዎ ቆይተው ይሞክሩ። መጣሁ ጣሴ፣ መጣሁ ይኸው። ቶሎ ካልመጣ ግን በሩን በእርግጄ ነው የምገባው። ጣሴ ይሙት፣ በእርግጄ በጋራ በጋራ መሰለኝ የምንከፍልበት። ጣፋጭ ጣፋጭ ጣፋጭ፣ ከገድሉ ጋር ናት። ምን እያደረግች እኔ የምትጠይቀኛል? አዳም መተማየት ነው ጣፋጭ አዳም እየጠራሽ ነው። በቃ በቃ፣ ውጭ ልኝ በእናትሽ፣ ውጭ ልኝ ቶሎ። የጀመርኩልን ሌላ ጊዜ ጨርስልሃለሁ፣ እሺ? ብቻ አሁን ውጭ ልኝ፣ ውጭ ልኝ። ብቻ ጣሴ ይሙት ገድሉን አብሸት አደረግኩት። እችን ሰፍሳፋ ስትንሰፈሰፍ ሰፈሰፍ ሰፋት። ወንድሜ ጣሴ፣ ወንድሜ ጣሴ፣ እንዴት እቴ ጣፋጭ እቴ ጣፋጭ፣ እንጃልሽ። ኦሎርድ ኦሎርድ ኦሎርድ! እንደ ሁለታችሁ ግን በምድር ላይ የሚፋቀር ሰው ይኖር ይሆን? እንዳው እዚች ምድር ላይ ጣሴ ይሙት የለም ማለት አለ በሽ በሽ ነው። እሽ ቆይ፣ ቆይ ጣሴ አንተ ከምር እኔን ታፈቅረኛለህ? በጣም ማለት በጣም። አላፈቅርሽም። አውቃለሁ። የዋዛ ተረድቻለሁ። አንቺ ከማን ትበልጫለሽ? አንቺ እኮ የሆንሽ ደባሪ ነሽ። አይስወር አውቃለሁ። አዲስ አበባ ውስጥ እዚህ የውበት እርሻ ውስጥ እየኖርክ እኔን ልታፈቅርም ሆነ ልትመኝ አትችልም። ጣሴ ይሙት ጣፋጭ። ወያደም ምነው ዛሬ ልጥጥ ጅንን ኩፍስ ወዘት አለሽ ያገኘችውን አግኝታ ነዋ አረ መጣው አዳም መጣው መምጣት አይጠበቅብሽም ቡና ልታፌልን ትችያለሽ ማለቴ ለእኔና ለሳምሪ አሁን ኖ በፍጥነት ነ ለዛውም ለአዳምና ለሳምሪ ወዲያው ነ ታዜ ግባ ገድሉ እንደዚህ መኝታ ቤት ዘግታችሁ የልባችሁን ስታደርጉ እያየው ሁሉ ማመን አቃተኝ ምኑን ወንድሜ ጣሰው? አጀክቲቭን ቶ በጣሴ ሞት ወንድሜ የምትለዋን ቃል ግደፋት። እሺ ማመን ያቃተ ምኑን ነው? አንተና ጣፋጭ በፍቅር ማበዳችሁ። አላበድም። ጣፋጭ የአንተ ፍቅረኛ እንደሆነች አውቃለሁ። አደለችም። ጣሰው በደንብ እንተዋወቃል መሰለኝ። አብረን ብዙ በመኖራችን የምንተዋወቅ መሰለኝ። ጣሴ ወንድሜ ጣፋጭን ልብ ፍርፍር እስክትል ድረስ የምታፈቅራት መሰለኝ። ገርሉ መሜ ጣፋጭን ልቧ ፍርፍር እስኪል ያሾርካት መሰለኝ። ጣሴ እጅን እጅን፣ ይኸው ይኸው፣ እጅን ይኸው ይኸው፣ ካንቴ ለየኝ። ከእኔ መለየትማ የት ይቀራል? ድሜል ወንድም ያዳም እስካሁን ሁለት የማስጠንቀቂያ ደብዳቤ ጽፎብሃል። በሦስተኛው ትሰናበታታል። እኔ ጥላቻ አያስፈራራኝም። ጥላቻ ቀላል ነው። ፍቅር ነው ከባድ። እሺ በጣሴ ሞት። ምን አልክ? አዎ ምን ምን ለእኔ አዳም አያስፈራኝም። አንተን ወንድሜን ጣሴ ማጣት ነው ሕመም የሚሆንብኝ። አይዞ አይዞ ከኔ ይልቅ ጣፋጭ ትፈልጥባለች። እሺ ጣሴ ጣፋጭን አሳምኜ ያንተ ካላደረግኳት እውነትም ገድሉ ከሃዲ ነው በልኝ። ጣፋጭን አልፈልጋትም። እባክህ ጣሴ እባክህ ጥቂት ጊዜ ብቻ ስጠኝ። ጥቂት ቀናት ብቻ ስጠኝ። ጣፋጭ ራሷ ጣስዬ እኔ ፍቅር እባክዬ እኔ ይሁን እንደው ምልውንልህ ብላ ካልጠየቀችው ጥላኝ አልኩ። ቆይ ቆይ፣ እንዴት በጣሴ ሞት ጣፋጭ እኔን የምታፈቅር መስላ የምታጣረው ስላንተ ነው ብቻ። አንተ ጥቂት ቀን ስጠኝ ጣሴ ይሙት፣ ለአንተ ብዬ ነው እንጂ ጣፋጭን አላፈቅራትም። ጥቂት ገንግስ ሰጥቻለሁ ጣፋጭ ከዚህ ከስንሰኛ ከገድሉ ጋር ፍቅር አባይ የሸተው እውነት ከሆነ ቀርቀር ነው ማረጋት ሳምሪ። ጣፋጭ ገድሉን ልቧ እስኪጠፋ ልቧ ብን እስኪል ልቧ ትርትር እስኪል ወዘተ አፍቅረዋለች አልኩሽ። ሰው ጠፍተው ሰው ጠፍተው ምን አለ ምን አለ አሁን ስለ እሱ ማውራቱን ትተን ስለ ራሳችን ብንመካከል። የጣፋጭ ህይወት አሳዘገ ኮነኝ ጌታ። ጣፋጭን ተያት ሳምሪ። ለምን ይህን ፍቅር ጣፋጭ ልጅ አይደለችም። አዎ፣ ዲያብሎስ የፍቅር ምርጫዋ ከሆነ ትችላለች። ሲመክባት ካልሰማች ህይወት በእንባት አስተምራታለች። ህይወቷ ሳይበላሽ በፊት መምከር የለብንም። ይሄውድ ሳምሪ፣ ልቤን ጭንሽ ላይ እንዳለው ጥቁር ክብ ጠባሳ ታጥቆ ጭንሽ ላይ እንዳለው ጥቁር ጠባሳ፣ ስለሱ ጠባሳ ነግሬ ያለው እንዲህ ይሄውድ፣ ሌላ ሰው ነግሮኛል። ስለእኔ ጠባሳ ሌላ ሰው? አዎ፣ ሳምሪ እናቴ ነገረች። እንዳለ ለካ ሞትሽ ቆይታለች። ሳምሪ ተይው፣ ይቅር። አቶ ይህንን ጉዳይማ ትነግረኛለህ፣ ትነግረኛለህ። ሳምሪ ይቅር። የነገሩ አመጣጥ አስፈርቶኛል። ሳምሪ አታስጨንቀኝ። እባክህ ንገረኝ የእኔ ፍቅር፣ አታስጨንቀኝ። በእናትህ ምንድን ነው እሱ? ማን ምን ፈለግ? እባክህ ንገራት የእኔ ፍቅር። ማለቴ ጣሴ ነኝ የእኔ ውድ። ማለቴ አዳም፣ ጣሰው ተሻለው ሲባል ጭራሽ ባሰብህ እንዴ? ገርሉ እያለ ምን ጤንነት አለ? በጣሴ ሙት እሻውን ሚስጥር ይዘናል። ማለቴ ሁላ አዳም ሰውዬ ማለት ተብሎ አረፍተ ነገር አይጀምርም። እሺ አዳም፣ መግባት ይቻላል አይቻልም። ሚስጢር ይዘናል እኮ ጣሴ። በጣሴ ሞት ልግባ። አይቻልም አልኩ እኮ እንዴ። ከበሬ ላይ ዞር በልልኝ። አሁን ግን እውነት ነው አዳም። ምኑ? የሳምሪ ቀይ ጭን ላይ ያለው ጥቁር ጠባሳ። ይሄ ወሬኛ የሆንክ ወናፍ ነኝ ጣሴ ይሙት። ወሬኛ ወናፍ ነኝ። ግን ጠባሳውን ሳምልኝ ብሎ ነበር እኮ። ማን ነው ያለው? ጣሴ ገድሉኗ። ቆይ ግን እውነት ጠባሳው በሕይወት አለ? አንተ ቀዳዳ፣ ጠባሳው በሕይወት አለ አይባልም። እሺ መምህር፣ ግን ጠባሳው በሕይወት ተገኘ። ጣሰው ከዚህ በኋላ በሬ ላይ ቆመ። ብታላዝን ውርድ ከራሴ። ቆይ ጣሴ፣ ማን ነው እሱ ሳምሪ ጭን ላይ ጠባሳ አለ ያለው? አልነገረሽም እንዴ አንተ ወረኛ ዞር በል እኮ ነው የምልህ። ድገድሉ እንደሆነ አልነገርካትም እንዴ? ወይ የእኔው ድገድሉ ያለውን ሰምተህ ነው እንዴ? አዎ እንዴ? እሱ እኮ የእኛ ጠላት ነው። እኔ እንጃ። ልክ ነህ አዳም። እኔ እንጃ ማለትህ ልክ ነህ። አንተ ዞር በል! ኧረ አንተ ወረኛ ዞር በል ባከ። በቃ ሄድኩ ሄድኩ፣ ማሪ ሰውይ ገድሉ የእኔ ጭላይ ስላለው ጠዋሳ እንዴት ሊያውቅ ይችላል? ግራ ገባኝ እኮ። ቆይ ለምን ግራ ይገባዋል? አዳ ግራ የገባኝ ግራ ስለ ገባኝ ነ። የነገሩ አካሄድ አላምርህ ስላለኝ ነ። መጪው ነገር ስላስፈራኝ ነ። ቆይ የደበኩ ነገር ያለ ይመስላል እንዴ? ኒውድ አዎ አዎ፣ ይመስለኛል ከጣሴ ይሙት፣ አዳም ትክክል ነህ። የሆነ ነገር አለ። ይጂ ዛሬ አይለቀኝም እንዴ? ሰውዬ አይቶኝም እንዴ? ዛሬ እሱም ትሆና። ከምር እኔን ማመን አቁመሃል ማለት ነው? እንጃ ብቻ ፈራሁ። አቡነ ጴጥሮስ፣ እንጃ እኔስ ፈራሁ። የምሸሸግበት ጥግ አጣሁ፣ የምጸናበት ልብ አጣሁ እንዳሉት ራማውን የተጫወቱላችሁ ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሄለን በድሉና ሜሮን ጌትነት ነበሩ። ደራሲው ተስፋይ ሽመልስ ነው።